አዲስ ቪዲዮ መጥቻለሁ። ሰኒ ምን ገጠማት የሚለውን የምናየው ይሆናል ማለት ነው። ሰኒዬ በጣም አዝና ቆዝማ፣ እንዲሁም ስልኳን አጥፍታ ስቅስቅ ብላ እያለቀሰች ነው። በምን ምክንያት ነው፣ ምን ተሰምቷት ነው የምታለቅሰው የሚለውን የምናየው ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ሰላም ሰላም፣ ውድና የተከበራችሁ እንዴት ናችሁ፣ ደህና ናችሁ ወይ እያላችሁ በስፍራ ሰላማችሁ ብዝት ይበልላችሁ። በሀገር ውስጥም ከሀገር ውጭ የሚያላችሁ እግዚአብሔር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ይዤ የምመጣው አዳዲስ ቪዲዮዎችና አዳዲሱ መረጃዎች ወደ እናንተ በሚደርሱበት ሰዓት የደወል ምልክቷን በማብራት ተቀላቀሉ ማለት ነው። እናም የተፈጠረው ነገር የምነግራችሁ ይሆናል ማለት ነው። ሰንዬ በጣም ከፍቷታል። እናም ከዚህ በፊት እህቷ ላይ በተፈጸመ ድርጊት፣ እንዲሁም ደግሞ እህቷ ስትሰቃይ በአይኗ ስላየቻት፣ እናም ከቻልክ ከጎኔ ራቅ፣ አጠገቤ እንዳትደርስ እያለችው ታስጠነቅቀዋለች ማለት ነው። ማንን ክብሮ። ምን ማለት ነው? ክብሮም እኔ አሁን አንቺን የምተውሽ ሰዓት ሳይሆን፣ እንደውም ከጎንሽ መሆን አለብኝ እባክሽን ጓደኛሽ እንድሆን ፍቀጅልኝ ሲላት ጭራሽ ጓደኛ ትላለህ እንዴ? ፍቅረኛም ለመሆን አማረክ ስትለው እንዴ! ቢሆንስ ምን ያንሰኛል? ነገር ግን ብቻ ጓደኛሽ እንድሆን ብቻ ፍቀጅልኝ። አሁን ላይ አንቺ ጥሩ ስሜት ላይ አይደለሽም። ሁሉንም ነገር እኔ ለማድረግም ለማስተካከልም ከጎንሽ ነኝ። እባክሽን አትራቅኝ አላት ማለት ነው። እናም አይ እኔ አልፈልግም፣ ከቻልክ አትራቅ ማነው ከቻልክ አትቅረበኝ፣ በፍጹም ላይህም አልፈልግም አለችው። የሚገርማችው ነገር በስተመጨረሻም እባክሽን እንደዚህ አትኙ እባክሽን ጓደኛ ብቻ ሌላ እኔ ከአንቺ ምንም የምፈልገው ነገር የለኝ ማለት እኔ ከአንቺ ምንም የምፈልገው ነገር የለም ብቻ ጓደኛሽ እንድሆን ፍቀጅልኝ ሲላት ለምንድን ነው ስለምንድን ነው የምትሆነው ጓደኛ አለችው አሁን ላይ ለአንቺ በዚህን ሰዓት ሰው ያስፈልግሻል ሰው ስለሚያስፈልግሽ እኔ ደግሞ ከአንቺ ለደቂቃ ለሰከንድም መራቅ አልፈልግም ሲላት፣ ብላ ሳቀች እና ከዛ በኋላ ለማንኛውም እኔ እርቦኛል፣ ምግባም ብላም እንዲህ አለችው። ከዛ የእኔ ምግብ አፍቅረሸዋል አይደል? ይጣፍጣል አይደል አላት። እናም አዎ አለችው። ከዛም በኋላ ምግብ እየሰራ እያለ እሷ ደረጃ ውላ ቁጭ ብላ ዝም ብላ ቆዝ ማዝና ዝም ብላ ታውራለች፣ ብቻዋን ታሰላስላለች። ከዛን ኪራ መጣና ምን ሆነሽ ነው አንድ ሰው እኮ ዝም ብሎ ብቻውን ሲቀመጥ የሆነ ነገር አይምሮ ላይ እየተራመደ ወይ ደግሞ እያሰበበት ነው። ስለዚህ ምንድን ነው ሁሌም እንደ ከፋሽ፣ ሁሌም እንደ ቆዘምሽ፣ ችግርሽ ምንድን ነው? ለምንድነው ማትናገሪው? አላት አረ ምንም አረ ምንም አለችው። ያው ኪራም ክፉ ነገር አልተናገረም። ያው እሷ የምታስበው ነገር አለ በውስጧ እና በዛ የተነሳ በጣም ከፍቷት በጣም በቃ ምን ልበላችሁ ተጨንቃ ምግብ እየሰራ እያለ ምግቡ ከቀረበ በኋላ እሷ ላጥ ብላ ነው የጠፋችው ማለት ነው። ላጥ ብላ ጠፋች። ላጥ ብላ ስጠፋ እንዴ፣ እዚህ አልነበረችም፣ ደረጃው ላይ ኳቻት ነበር፣ አናግሪያት ነበር፣ ሰኒ የት ገባች አሉ። ያው የራሷ ብሷት የራሷ ቁስል አለባት። በነገራችን ላይ አንዳንዴ ሰዎች መረዳት የማይችሉትን ፈጣሪ ነው የሚረዳን ማለት ነው፣ ነገር ግን ሰዎችም ለመረዳት ይሞክራሉ። እውነት ለመናገር ሰዎችም በቃ የቻሉትን ለመረዳት ሲሞክሩ አንዳንደኛም ደግሞ ማንቀርባቸው ከሆነ ይበልጥ ያ ችግር እንደሁም ይፈራረቅብናል ብዬ ነው የማስበው። ምክንያቱም አሁን ላይ ጽናትም ብትሆን ምሩም፣ ኪራም ቤት ውስጥ ያሉት በሙሉ እሷን ሊረዷት እና ካለችበት ጭንቅ እንድትወጣ የማያደርጉት ጥረት የለም። ነገር ግን እሷ ከነሱ ትርቃለች። አንዴ ስልኳን ታጠፋለች፣ አንዴ ብቻዋን ስቅስቅ ብላ ታለቅሳለች። ይሄ ከባድ ነው። ምክንያቱም ከፈጣሪ በታች ለሰዎች ያለውን ነገር ግልጽ ስናረገው ይስተካከላል፣ ያለው ነገርም ይፈታል ማለት ነው። ግን እኛ ብቻችንን አንድን ነገር ብቻችን ልንቋቋም አንችልም፣ ምክንያቱም ከአቅማችን በላይ ስለሚሆን ማለት ነው። እና ጽናትም፣ ምሩም እዛ ቤት ያሉት በሙሉ እሷን ለማስደሰት የማያደርጉት ጥረት የለም። ሌላው ቀርቶ ቅዱስ ራሱ ቅዱሳውን በቅርብ ነው የመጣው። ግን በቃ ያለውን የሌለውን እየነገራት እሷን ለማስደሰት ሰላሟን ፈጥራ የራሷን ህይወት ጀምራ እንድትኖር ይፈልጋል። ክብሮምም እንደዛው እኔ ከአንቺ ምንም አልፈልግም ብቻ አላት ጓደኛ እንድሆን ፍቀጅልኝ፣ ምክንያቱም አንቺ ሰው ያስፈልግሻል። ሲላትም አይ ችግር የለውም አታስብ፣ እንደውም ከቻልክ ማለት ነው በእናት ስለምን እንዳትቀርበኝ አለችው። ከዘን አይ እኔ እኮ የምቀርብሽ ከአንቺ ምንም ነገር ፈልጌ ሳይሆን በወጣትነትሽ ጊዜ ወጣትነትሽን ስላልተጠቀምሽ ነው፣ እና አንቺ ደግሞ ድራስሽ ማነት እንድትመለሽ ፈልጌ እንጂ እኔ ከአንቺ ምን የምፈልገው ነገር የለም አላት ማለት ነው። ክብሮ የምር ክብሮ ማስተዋይ ነው። በነገራችን ላይ በጣም አስተዋይ ነው። እና እሷ ደግሞ አትቅረበኝ ነው። እንደውም በቃ ሁላችሁም ተሰብስባችሁ ያለውን የሌለውን ዝም ብላችሁ እየመከራችሁ አታሰቃዩኝ። ማናችሁም ብትሆኑ ስልክ አደውሉልኝ አለች እና ስልኩን ጥርቅ ምን ያደርገችው ጽናት ስደውል ከዛ፣ ጽናት አለቀሰች፣ አዘነች። እናም ሄዳ ለምሩ ምሩ ምን ማድረግ አለብን? ሰኒኮ ጠፍታለች፣ ስልኮም አይሰራም። ምንድነው የምናደርገው? ምን ብናረግ ጥሩ። እናም እንዳልኳችሁ ጽናት ምሩን አማከረቻት። ምሩዬ አሁን ላይ ተሽሏታል፣ ምንም አትልም፣ ተሽሏታል። እናም ስታማክራት እሺ፣ እንዴት ነው የምናደርገው? በባለፈውም እንደዛ ብቻዋን በሩ ዘግታ ስታለቅስ ነበር፣ አሁን ደግሞ ስልኳን ዘግታ ጠፋች። መታጣቅም ሰሞኑን ምን ይሻላል ብላ ምሩም ስትናገር እንዲህ፣ ምግብ እኮ ራበኝ ስትል ምግብ ክብሩም እየሰራ እያለ ቤት እንደወጣች ቤት እንደጠፋች አላውቅም። ምግቡን አቅርቤ ብደውልላት ስልክ አታነሳም፣ ጭራሽ ስልክ አታነሳም። ምን ማድረግ አለብኝ? በእርግጥ የራሷ ቁስል እንዳለባት አውቃለሁ። ነገር ግን ቢሆንም ምን አለበት እኛን እንኳን አንዴ ብትረዳን፣ አለች እና በጣም አዘነች። ምክንያቱም የክፉ ጊዜ ከፈጣሪ በታች እሷ ጋን ያረፍኩትኝ፣ ለእኔ በጣም ጥሩ ናት፣ የዋና መልካም ናት ሰኒ እና አሁን ላይ እኔም ደግሞ ከሷ ከጎኗ መሆን አለብኝ። በሚከፋት ሰዓት እኔ ከጎኗ መራቅ የለብኝም አለች። ምክንያቱም ሁላችንም እናውቃለን ከዚህ በፊት በጣም ጽናት ቤት ለመከራየት እና ጽናት ቤት ለመከራየት በፈለገችበት ሰዓት፣ በዛን ሰዓት የምታርፍበት ሲጠፋት ሰኒ ናት ለተወሰነ ጊዜ እኔ ጋር አሪፍ ምን ችግር አለ ብላ ያሰረፈቻት ማለት ነው እና ባለውለታይ ነው በሚለው ሁሌም ስለ እሷ ብሶት እያሰበች ጽናት ደግሞ ታለቅሳለች፣ ታዝናለች። እናም ደግሞ ኪራ ራሱ በጣም ነው የከፋው። ለምንድን ነው ግን እንደሷ እንደዚህ የምትሆኑ? ለምንድን ነው የማትረዳው? ቆይ ምንድን ነው ችግሯ? እኛ ብንመክራት ብንናገራት ጭራሽ እኮ አትሰማንም። ምን ይሻላል ይላል ማለት ነው ኪራ። ምን ይሻላል ምን ብናደርግ ጥሩ ነው ብሎ ለጽናትም ቢነግራትም ጽናት እሺ ኔ ኪራ ምን ላድርግ ብላ ደጋሜም ስልክ ብደውል ጭራሽ ምንድነው ያለችው? እባክሽን አደውይልኝ አለች ማለት ነው። ግን እኮ አላነሳችው ስልኩ እየጠራ እያየችው ነው። ግን እባክሽን አደው ይልኝ አለችና ዝም አለች ማለት ነው። ሳታነሳው ቀራች። ምግቡም እዛው እንደቀረበ ቀረ ማለት ነው፣ ሳይበሉ እናም እንዴ ኮ ሰረቴ እኮ ተቀጣጥረን ነበረ እዚህ ጋ እኮ እየጠበቅኳት ነው። ለምንድን ነው የማትመጣው እያለ ክብሮም ይጠብቃታል ከዛም እሷ ግን በሩን ዘግታ ስቅስቅ ብላ እያለቀሰች ነበረ። የሚገርማችሁ ነገር እና ከባድ ነው። እናም ሲቀጥል አሁን ላይ ደግሞ ኪራና ጽናት ያሉበት ሁኔታ በጣም ደስ ብሎኛል። እናም ኪራ ምን ቢል ጥሩ ነው፣ አንድ ሕፃን ልጅ መኪና ውስጥ አይቻት አይደለም፣ አንድ ቆንጅዬ ልጅ መኪና ውስጥ አይቻት ብሎ ለጽናት ሲነግራት ጽናት እብድን ያለችው፣ ምን ለማለት ፈልገ ነው? ምንድን ነው እሱ? ምን እያወራክ ነው? ታውቀሃል? ስትለው፣ ኧረ አንቺ ተረጋጊ፣ ህፃን ልጅ ናት፣ ህጻን ልጅ ናት እኮ ተረጋጊ። ምን አስበች ነው? ህጻናት፣ ታዲያ ምን ይሻላል? ምንድን ነው ሀሳብ? ስትለው፣ ከዛ ኪራ ምን ቢላት ጥሩ ነው፣ እኔ ልጅ አምሮኛል አላለም? እኔ ልጅ አምሮኛል ልጁ ለጅልኝ እኔ ግን የምፈልገው ሴት ብትሆን ሴት ልጁ ለጅልኝ አላት። እሷም ደግሞ እኔ ወንድ ልጅ ኩሩ የሆነ ወንድ ልጅ ነው መውለድ የምፈልገው ትላለች። ከዛም እሱ ደግሞ አይ ወንድ ልጅ ረባሽ ነው፣ ስለዚህ ሴት ትሁን የመጀመሪያ ልጃችን ሴት ትሁን ይላል። እሷ ደግሞ አረ እኔ ወንድ ልጅ ነው የምወልደው ትላለች ማለት ነው። ግን በስተመጨረሻም እንዴ ፈጣሪ የሰጠንን አሜን ብለን መቀበል እኮ ነው ኪራዬ ለምንድን ነው አንዴ ወንድ ይሁን አንዴ ሴት ይሁን እምንለው? ግን እኔ ውስጤ ግን ወንድ ልጅ ቢሆን ኩሩ፣ በቃ ወንድ ልጅ ቢሆን ደስ ይለኛል ትላለች ጽናት። ኪራም ልክነሽ እኮ ግን እኔም ሴት ልጅ ቢሆን ያው ደስ ነው የሚሉት። ፍቅራቸው ሌለ ነው። በቃ ተመችቶኛል ማለት ነው እና አዎ እኮ ልክነሽ ጽናቴ፣ ግን ሴት ልጅ ብትሆን ይላል ማለት ነው ከዛ ያጠፈችው ልብስ ብትን ሲያረግ እንዲ ልብሱ ለምዶ የምትበትነው ስትለው እንዲ ሴት ልጅሁን ስል ሸምሮ ሽማትኝ ሲላት እንዲ እግዚአብሔር እኮ የፈጠረውን ወንድም ሆነ ሴትን መቀበል እኮ አለብን። ኪራዬ ምን ሆነት ነው አለችው። ከዛ ሺ ፅናት ያላትና የበታተነውን ልብስ አጥፋለሁኝ፣ የተበታተነውን ልብስ ማለት ነው፣ አጥፋለሁኝ ግን ሳሚኝ አላት። ከዛ ሳመች እና ብትንትን ያደረገውን ልብስ በስተመጨረሻ አጣጥፎ አስቀመጠ ማለት ነው። እናም ከዛ አብረው ተኙ ማለት ነው። አሁን ላይ በቃ ያዙ ይልቀቁኝ ነው ልጅ አምሮኛል ኪራ እያለ ነው። ብቻ ይሳካላቸዋል፣ እንደሚሳካላቸው ተስፋ አደርጋለሁ ማለት ነው። ምክንያቱም ከዚህ በፊትም ኪራ ልጅ እንደሚወድ ነግሯታል። የሚገርማቸው ነገር ማለት ነው ሳይጋቡ በፊት አብሮ መኖር ሳይጀምሩ በፊት ፍቅራቸውን በተገላለጹ ሰዓት ልጅ እንደሚወል ማን ነው ልጅ እንደሚወድ እንዲሁም ደግሞ በቃ ከጽናት የቆንጆ ቆንጆ ልጆችን እንደሷ ጥሩና የዋ መልካም ልጆችን ብወልድ ይል ነበረ። ሁላችንም እናቃለን። እናም አሁን ላይ በጣም አምሮኛል እባክሽን ውለጅልኝ ሲላት እንዴነሽና መንታ መንታ ነው የምወልድል፣ ቀላል ወልድልሃለሁ። መንታ መንታ ነው የምወልድል። አንተ ብቻ ሰላም ሁንልኝ እንጂ ያልከውን ሁሉ ለማድረግ እኔ ዝግጁ ነኝ ጽናት ያለችው እና በጣም ደስ ብሎኛል። እናም ደግሞ ሲቀጥል የናሆሜ እናት አሁንም መደውል አላቆመችም፣ እየደወለች እየጨቀጨቀችው ነው ናሆሜን። ድክ ድክ የሚልሽ ካላመጣ ብላ ምጦኝ ብላለች። እናም ከናሆሜ ከእናቱ ጋር ሲያወራ ምሩ ሰማች። ከዛም በኋላ እባክህ ከእናትህ ጋር አትጨቃጨቅ፣ ይሄ ሁሉ በእኔ የተነሳ ነው አይደል? ይቅርታ ጠይቅ እናትህን አለችው፣ ማለት ነው። ግን እንደዛም ሆኖ ምሩዬን እንዳትነኩብኝ ብሎ ነው የሚከራከሩት። ምሩን በጣም ነው ናሆም የሚወዳት፣ ማለት ነው። የፅናትና የኪራ ፍቅርም ቀጥሏል። ፍቅራቸውን ያዘልቅልን ነው የምንለው። እና ሰኒ በማልቀሷ ትንሽ እኔም ከፍቶኛል። ለዛሬ የመጣሁት ቪዲዮ ይህን ይመስላል። አመሰግናለሁ። ባይ ባይ